ጋይስ ቤቴ እንዴት እንዳስተካከልኩት፣ ራሴ ልፍ ያለችው ማነች? ጭራሽ ልታጣላኝ ነው። ማዘሩም ውስጥ የሆነ ነገር አይቻልም፣ እንዲሁም አታመኝም። ጋይስ ማነች? ያለፈችው ስልክ የተደወለ ነው እና የሆነ ነገር ቢሆን አይቆጫችሁ ሲሆነ ነገር ብትሆን ይቆጭ ያልተላላቸው እ ሲሆነ አንተ ቤት ልመጣ ነው ያለ ልናገር። ፅጌ በእርግጥ ጥፋተኛ ነች፣ ጥፋት አለባት አንተ ቀለበት ላድርግልሽ ብለህ በተንበረከክበት ሰዓት ጥፋት አለባት። ግን ሳትዘጋጅበት ስለደነገጠች ብቻ ነው። ድንጋጤ ነው ነጥሽ ጥፋቷ ድንጋጤ ነው። አንተም አንተም ልክ ነህ። አንተም ልክ ነህ። አሁን ስለመጣ ላይፍ ሳይሆን እሷ እሷ ባይገርም ነው ብለህ ሁለታችሁ የምትዋወቁት። ስለ ኤልሱ ማናወራም። እኛ አሁን ስለ ፅጌና ስለ አንተ ነው። እራስ አይገናኙ ፅጌና አንተ ብቻ ነው። ስሚኝ ነው አንተን በጣም ነው የምትወድክ። ሁለቱም በጣም አልተዘጋጀችበትም። ሰሚ አሁን ለምሳሌ ሁለቱንም መጀመሪያ የመለሰች ልክ የምትባለው የገባችብክ በልክ በልክ ነው እንጂ ማለት ነው። እንደዚህ አይነት ትዳር ደግሞ የለም። ሲቀጥል አሁን ልጅቱ እርጉዙና እንኳን ቢሆን መርዳት ማሳደግ ነው እንጂ በግዴታ ከእሷ ጋር የምትሆንበት ኬዝም የለም። ይሄ የግዴታ የጉጠታ ኑሮ ደግሞ አይኖርም። ሲጀምር ብትወልድ እንኳን ሺ ለምን አትወልድም? ትረዳታለህ እንጂ ምንም ማድረግ አትችልም። ትፈልጋለች ትፈልጋ አይደለ፣ እንዲሁ ይታወቃል ማለት አንተም ትፈልጋታለህ፣ እንደ ሴትነት ሳወራ ማለት ነው። ሴት ልጅ ለነገሮች አንዳንዴ እንደ መቸኮል በዛ ሰዓት አስደንግጧት ሊሆን ይችላል። ያን ማለት ከኛ በላይ ስለሷ ልናስረዳ፣ አንቺም አንተ ታውቃለህ፣ አጠገብህ ያለች ነገር ነች። ሲቀጥል ደግሞ ምንም ነገር ቢሆን ብዙ አመት ቆይታቸዋል። በአንዴ መቸኮልና ይሄን ውሳኔ ላይ መግባት ሙር ጥሩ ነው ብዬ አላስብም እኔ አንተም እርግጠኛ ነኝ የችኮላ ውሳኔ ነው እንጂ ማለት ደስ ብሎ የምትፈልገው የምታደርገው ህይወት ደግሞ ቀልድ አይደለም ዛሬ ከፈልክበት ዋጋ ብዙ ጊዜ አይደለም ወንድ ልጅ ነህ። እንደ ወንድ ሆነ ተረርተህ ማለት አንተ እንደ ወንድም እንደ ባልም እንደ ፍቅረኛም ሆነ ማሰብ ነው ያለበት። ሜቢ ይቺ ልጅ ብዙ ሰው መልካም ነገር ብቻ ሲኖር አጠገብ እንትን ማለት ሳይሆን በዛ ሰዓት በሰዓቱ በጣም አናዶክ ይዋል። አዎ ልክ ነው፣ በጣም ያናድዳል። ክብርም ሊመስልክ ይችላል። ግን አንዳንዴ በቃ ነገሮችን በኔጌቲቭ ሳንወስድ፣ በኔጌቲቭ ከወሰድን ያው ሳይድ ኢፌክቱ ጉዳት ስለሆነ በተቻለ አቅም ያንን ነገር እንትን ብለ ራስ ማለት ራስን ማዳመጥ የመሰለ ነገር የለም። ቸኩል ለእንደዚህ አይነት ነገር እናንተ ለብዙ ነገር ምሳሌ የምትሆኑ ሰዎች ነበራችሁ አይደለም። እዚህ ጋር እኔ ሀሳብ መስጠት እችላለሁ። መክሊት ለተናገርሽው ነገር ማለት ነው። አንተ ወንድ ስለሆንክ ምናምን ባይዘው በእንደዚህ አይነት ነገር ውስጥ ወንድ ሴት የሚባል ነገር የለም። ሁለቱም እኩል ስሜት አላቸው። በእሷ በኩል ያለውን ነገር አይ ቲንክ የተረዳሽ አይመስለኝም። እኔ ፅጌ የምትላቸውን ነገሮች ሰማ ስለነበረ ኢንተረስት ስላላት ከኔ ጋር ጊዜዋን ማሳለፍ የምትፈልግ ስለሚመስለኝ፣ ኦኬ ሽብዬ ከፅጌ ጋር ለመሆን ቀለበን ለማድረግ ሞክር። ያን ቀለበን ለማድረግ ስሞክር እምቢ አለች፣ እምቢ አለች። ለምስላት ጊዜ እፈልጋለሁ፣ አመንኩበት ምናምናች። ሽብዬ ነገሮችን በቃ በተውኩበት ሰዓት እና ተስፋ በቆረጥኩበት ሰዓት እሱን ወደ ቤት የመጣች ንዚይ ጥያቄ ሳቀርብላት ፍላጎቷ እና ስለተማመነችብኝ ይሻለች ሰ ዚጋ ኦፍ ኮርስ እሷ ነው፣ ምክንያቱም ቻንሱን ሚስ ያደረገችው እሷ ነች። አንተ ኮ ጀስት አክብራት ፕሮፖዝ ልታደርጋት ነበረ። ሪጀክት ያደረገችው እሷ ነች። እና ከዛ በኋላ ደግሞ ወደ ህይወት የሚመጣ ምን አስባለሁ መሰለኝ ህይወት ውስጥ ሁልጊዜ ወደፊት ነው የመጣችውን ሴት ዛሬ ላይ ያ ነገር ከእሷ ጋር ሲኖርህ ተመልሳ ብትመጣ እንኳን አንተ እንትን ማለት የለብህም ወደ ኋላ ማሰብ የለብህም።

ኑ ኑ መሸሸጊያ መሆን ያለበትም በተቻለ አቅም ማለት ራስን ማዳመጥ አለብን። በተወሰነስ ነገሮች ራስን መቸኮል ነው። እኛ አሁን እያለ ያልኩ እንደ ራሴ መቸኮል አልነበረብን የፈለገው ነገር ቢሆን ምናልባት አንተ ዋጋ ዛሬ ከፍለህበት ሊሆን ይችላል። ብዙ ነገሮችን ዋጋ ከፍለ ሊሆን ይችላል። ግን ነገ ከእሷም በደንብ ትኮራባለችም፣ እንትን ትላለችም። ግን ያንን ሞር ብታስተካክሉ ደስ ይለኛል። ባትለያዩ ማለት ነው። ያው እግዚአብሔር የፈቀደው ነው የሚሆነው። አይ ባት ቸኩል ኦልሬዲ ትንሽ ራስን ፊሊንግህን በደንብ ማዳመጥ። አሁን ያንተ ችኮላ ሆነ ውሳኔ የሽሽት ማለት እቺ ልጅ እርግጠኛ ነኝ መሸሻያ ነው የሆነችው እንደኔ ያረዳት ማለት ነው። እንደዛ ሳይሆን ትንሽ ራስን አዳምጥ። ኦልሬዲ እኮ አሁንማ እኮ ከዚህ በኋላ ምንም ጀስት ራሴን ባዳመጥም ባላዳመጥም አዲስ ነገር እኮ ነው። ኧረ በስላሴ አሁን ያለበት ስታትስ ምንድን ነው? በእሷ በኩልም አንተ በኩልም ማለት አሁንም ቢሆን እኮ እኔ እሷን ለመቅረብ እሷ ደግሞ አሁን ባለው ሲሽን ሱን እርጉዝ ነች። ስለዚህ ከዚህ በኋላ ከአንተ ጋር ዳኒ ግን ማለት ነው መክሊት ኢፍሱን ተደፋና ዳኒ ግን እዚህ ውስጥ የገባው እሱ እሱ ብቻ አይመስለኝም የገባው ጓደኞቹም ገፋፍተውታል። አባክሽ እንጂ እሱ በደቂቃ ወስኖ ኤልሱን የሚያገባበት ጊዜ ነው። ሰው ነው፣ ሰው ነው የወተው ወተው እዛ ውስጥ ገብቶሻል። በነዴ ሰዓት ሰው ነው እንጂ መረጋጋት ይችል ነበር እሱ።